በስማብ ብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች የእናታችን የሚቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማይታት ወዳጆች በወደድንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምንዋላችው እንደምን ሳት ደረሳችው? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንማማረው ጥቅምት 27 የመድኃኔ ዓለም ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ቀን ምን ያደረገበት ዕለት ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ አጠር አድርገን እንመለከታለን። የሚያስተምር እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላይክ ታርሞ ያስተምረን ይመክረን ይገሥጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። የእናታችን የንጽሕተ ንጹሓን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። ወደ ዛሬው ትምህርታችን ስንገባ ጥቅምት 27 ቀን የመድኃኔ ዓለምን የስቅለት በዓል በታላቅ ድምቀት እናከብራለን። ይህንን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው? እንደዚሁም ደግሞ ዕለቱን አስመልክቶ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለቱ መቼ ነው የሚለውን ማወቅ ያስፈልጋል ነው ጥቅምት 27 ቀን ቤተ ክርስቲያናችን የመድኃኔ ዓለም የስቅለት በዓልን በታላቅ ድምቀት ታከብራለች። ይህ በዓል ታዲያ የለውጥ በዓል ነው። የለውጥ በዓል ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰው፣ ሥጋውን የቈረሰው አንዴ ብቻ ነው። ያቺም ቀን ታዲያ ጥቅምት 27 ቀን ሳትሆን መጋቢት 27 ቀን ነው። ጌታችን ስለ እኔና ስለ እናንተ ሲል ደሙን ያፈሰሰው ሥጋውን የቆረሰው በመልእልተ መስቀል ላይ የተሰቀለው መጋቢት 27 ቀን ነው። ታዲያ የበዓል ስለምንድነው ጥቅምት 27 ላይ መጥቶ እንዲከበር የተደረገው ካልን የበዓል በአብይ ጾም ወቅት ስለሚውል መጋቢት 27 ቀን በአብይ ጾም ወቅት ስለሚውል በአብይ ጾም ደግሞ ሐዘን እንጂ ደስታ ስለሌለ ፍትሐ ነገሥት አንቀጽ 15 ይህንኑን ስለደነገገልን በአብይ ጾም ውስጥ ማዘን፣ መጸለይ፣ ማልቀስ ነው እንጂ ደስታ ስለሌለም በዓል ማክበር ስለማይፈቀድ ወደ ጥቅምት 27 ቀን ተዛውሮ ደስ ብሎን እንድናከብር ቤተ ክርስቲያን ሥርዓትን ሰርታልናለች። አስተውሉ። ስለዚህ የበዓል ጥቅምት 27 ቀን የምናከብረው የመድኃኔ ዓለምን የስቅለቱን በዓል ነው። ጌታችን የተሰቀለው መጋቢት 27 ቀን ቢሆንም በዛው ወቅት ላይ አብይ ጾም ላይ ስለሚውል ቤተ ክርስቲያናችን የለውጥ በዓል አድርጋ ጥቅምት 27 ቀን እንዲከበር አድርጋልናለች ይህንንም ብቻ አይደለም ሌሎችንም በዓላት ለምሳሌ ጥቅምት አምስት ቀን የምናከብረውን የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስን ክብረ በዓልንም መጋቢት አምስት ቀን የሚከበረውን ነው ወደ ጥቅምት አምስት ተቀይሮ የምናከብረው ማለት ነው። ይህ ደግሞ በአብይ ጾም ውስጥ ስለሚውል የለውጥ በዓል ተደርጎ ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ የጥንተ ስቅለቱን በዓል ነው የምናከብረው ብለናል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለቱ መጋቢት 27 ቀን ቢሆንም እንኳ በዚያ ወራት የታላቁ የአብይ ጾም ወራት ስለሆነ ወደዚህ እንዲመጣ ተደርጎ ጥቅምት 27 ቀን እናከብራለን ብለናል። በዚህች ቀን ታዲያ የአምላካችንና የመድኃኒታችን ዓለምን የማዳኑን የቤዛነት ሥራውን የሠራበትን በዕለተ አርብ ያደረገልንን ስለኛ ስፍር ቁጥር የሌለው መከራ መቀበሉን የምናስብበትና የዕለት ምስጋና ውዳሴ የምናቀርብበት ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ተብሎ በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ እንደተጠቀሰው ጌታችን ነፍሱን ለእኛ ለወዳጆቹ አሳልፎ ሰጥቶናል። እኛ በገንዘብ ሳይሆን በክቡር ደሙ የተገዛን ወገኖቹ ነንና በእውነት ከዚህ የበለጠ ፍቅር የለም። ጌታችን ስለ እኔና ስለ እናንተ ሲል በመልእልተ መስቀል ላይ ተሰቅሏል። መድኃኔ ዓለም ክርስቶስ ስለ እኛ ሲል በፈጸመው የማዳን ሥራ ክፎች አይሁድ ከምሽቱ ሶስት ሰዓት ጌቴሴማኒ ውስጥ ያዙት። ሙሉን ሌሊት ከቀያፋ ወደ ሃና ከሃና ወደ ቀያፋ ሲያመላልሱት ውለው ሲደበድቡት አድረው፣ ዝም ቢላቸው ዐይኑን ሸፍነው በጥፍ መቱት። ማነው የመታ ተናገር። አሁን ማነው የመታ የትኛው ነው የመታህ እያሉ ዐይኑን ሸፍነው በጥፊ እየመቱ ዘበቱበት፣ ምራቃቸውን ተፉበት፣ ራሱን በዘንግ መቱት። እርሱ ግን ሁሉን ታገሰ። እርሱ ግን ይህንን ሁሉ ሲያደርጉት፣ ይህንን ሁሉ መከራ ሲያጸኑበት፣ ሌሊቱንም ሙሉ ሲዘብቱበት፣ እርሱ ግን ዝም አለ። በጠዋት አንስተው ከገዢው ዘንድ ሞት እንዲፈረድበት አቀረቡት። ሦስት ሰዓትም በሆነ ጊዜ አካሉ እስኪያልቅ እየተዘባበቱ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ስለ እኔና ስለ እናንተ ሲል ጌታችን ተገረፈ። በሊቶስ ጥራ አደባባይ ላይ እርጥም መስቀል አሸክመው ወደ ቀራን የወሰዱት ስድስት ሰዓት ላይ በረዣዥም ብረቶች አምስት ቦታ ላይ ቸንክረው ሰቀሉት። ሳዶር አላዶር ዳናት አዴራ ሮዳስ በተባሉ በነዚያ በአምስት ችንካሮች በአምስቱ ቅንዋተ መስቀል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቸንክረው በመስቀል ላይ ስድስት ሰዓት ላይ ሰቀሉት። ሰባት ታላላቅ ተአምራት በምድር እንዲሁም በሰማይ ላይ ታየም። ዓለም በጨለማ ሳለች ጌታችን በመስቀል ላይ ሰባት ቃላትን ተናገረ። ከዘጠኝ ሰዓት አካባቢ ላይ ታዲያ በባህሪ ሥልጣኑ ቅድስት ነፍሱን ከቅዱስ ሥጋው ለየም። በዚያን ሰዓትም ወደ ሲኦል ወርዶ የታሰሩትን ፈታ። ዐሥራ አንድ ሰዓት ላይ ደጋጉ ዮሴፍና ኒቆዲሞስ ከታላቅ ክብርና ሐዘን ጋር በአዲስ መቃብር ጌታችን መድኃኒታችን ኢየሱስ ክርስቶስን ቀበሩት። በዚያች ቀን ድንግል ማርያም ልቧ በሐዘን ተቃጠለ። ወዳጇ ቅዱስ ዮሐንስም ፍጹም ለቅሶን አለቀሰ። በቦታው የነበሩ ቅዱሳን አንስትም በዋይታ በለቅሶ ቀኑን ሙሉ አሉ። አስተውሉ፣ ዛሬ የምናስበው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ ሲል የከፈለውን ዋጋ ነው። ጥንተ ስቅለቱ ወይም ደግሞ የስቅለቱን ነገር ነው የምንማማረው የምናከብረው። ጥቅምት ሃያ ሰባት ይህንኑ በማሰብ ስለሆነ ጌታችን መድኃን ያለም እኛን ለማዳን በዕለተ ዓርብ በስቅለቱ አስራ ሦስት ማማተ መስቀልን ስለ እኔና ስለ እናንተ ተቀብለዋል። እነዚያ አስራ ሦስቱ ሕማማት ምንድናቸው? ስንል የጌታችን የመጀመሪያው ሕማማተ መስቀል ወደ ኋላ መታሰር ነው። አይሁዳውያን ጌታችንን ወደ ኋላ አስረውታል። ሁለተኛው በገመድ መሳብ ነው። እጆቹን ወደ ኋላ አስረውት በገመድ እየጎተቱ እየሳቡ ይዘብቱበት ነበረ። ስለ እኔና ስለ እናንተ ሲል ጌታችን በገመድ ታስሮ ተሳበ፣ ተጎተተ። ጌታችን በምድር ላይ ወደቀ። ጌታችን በእግረ አይሁድ ተረግጧል፣ ከምሰሶ ጋር ተላትሟል፣ በጥፊ ተመትቷል። ጀርባውን እንደዚሁ አጥንቱ እስከሚታይ ድረስ ሥጋው እየተቦጫጨቀ እስከሚወድቅ ድረስ ደሙ እንደ ውሃ በምድር ላይ እስከሚፈስ ድረስ አጥንቶቹ እስከሚቆጠሩ ስለ እኔና ስለ እናንተ ጀርባው ተገርፏል። ራሱን በዱላ ተመትቷል። የእሾህ አክሊልን ደፉለት። ጌታችን የሰማይና የምድር ንጉሥ ሆኖ ሳለ ምድራዊ ሾህን ፈልገው በራሱ ላይ የሾህ አክሊል ደፉለት። መስቀልን አሸከሙት። እርጥብ መስቀልን አሸከሙት። ተራራ ሲወጣ ሲወርድ ያንን እርጥብ መስቀል ተሸክሞ ስድስት ሺህ ስድስት መቶ ስድሳ ስድስት ጊዜ ተገርፎ ያንን ሁሉ መከራ ስቃይ የተቀበለ ጌታችን በዚህም ላይ ደግሞ እርጥብ መስቀል አሸከሙት። እነዚያ ቅድም ያልናቸው ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የተባሉ ረዣዥም ችንካሮችን መርጠው በእነዚያ ችንካሮች ጌታችንን አምስት ቦታ ቸነከሩት። በመስቀል ላይ እንደዚሁ ሰቀሉት አሥራ ሦስተኛውና የመጨረሻው ከእነዚህ ቀጥሎ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ መራራ ሐሞትን ጠጥቶልናል ስለ እኔና ስለ እናንተም የምድርን ውሃ የሚሰጠን እርሱ ሆኖ ሳለ ሰማያዊ ውሃን የሚሰጠን እርሱ ሆኖ ሳለ ዝናብን ወቅቱ እየተፈራረቀ እንዲ ዘንብ ሁሉን የሚያደርግ ሁሉን የሚያመቻቻ መላክ ሆኖ ሳለም በመስቀል ላይ ሆኖ ተጠማው ብሎ ቢጠይቅ፣ ጌታችን ስለ እኔና ስለ እናንተ ቢጠማ፣ ጌታችን ስለ እኔና ስለ እናንተ መከራ ስቃይን ቢቀበል እኛ ግን መራራ ሐሞትን ሰጠነው። መራራ ሞትን ስለ እኔና ስለ እናንተ ጠጣ። እርሱ መራራ ሞትን ስለ እኔና ስለ እናንተ ቢጠጣ መራራ ሞትን ከእኛ ለዘላለም አስወገደልን። መራራ ሞት ወደ እኛ ሕይወት የመጣውን መራራ ሞት ለዘላለም የሚጥለንን ለዘላለም በጠልቁ እንድንጣል የሚያደርገንን መራራ ሞትን እርሱ መራራ ሐሞትን ጠጥቶ ከኛ አስወገደልን። በእውነት ክብር ለአምላካችን ይሁን። አስተውሉ፣ ጌታችን እነዚህን አስራ ሦስቱ ሕማማተ መስቀልን ስለ እኔና ስለ እናንተ ሲል በዕለተ ዓርብ በመስቀል ላይ ሳለ እነዚህን ተቀብሏል። መከራ ስቃዮችን ተቀብሎልናል። አምላክ ሆይ፣ ጌታ ሆይ፣ መድኃኔ ዓለም ሆይ፣ አማኑኤል ሆይ፣ ክርስቶስ ሆይ፣ እግዚአብሔር ሆይ፣ ስለ እኛ 6666 ጅራፍ ተገረፍክ። ክፉ አይሁድ ምራቃቸውን ተፉብህ፣ በዘንግ ራስህን መቱ፣ ዕርቃንህን በመስቀል ላይ ተሰቀልህ ሰቀሉ። ኦ ወዮ አምላክ ሆይ ኦ ወየው አምላክ ወይ ታረቀን ማረን ልንለው ያስፈልጋል። ልንማጸነው ያስፈልጋል። ጥንተ ስቅለቱን እያሰብን ስለ በደላችን ስለ ኃጢአታችን ልናለክስ ያስፈልጋል። የእግዚአብሔር ቤተሰቦች እግዚአብሔር የሠራት ቀን ይህች ናት፣ ሐሴትን እናድርግ በእርሷም ደስ ይበለን ተብሎ በመዝሙር ላይ ልበ አምላክ ዳዊት እንደጻፈልን እንዳስቀመጠልን በእውነት ለተአርብ የስቃይ ቀን ብትሆንም ጌታ ስቃይ የተቀበለበት ዕለት ቢሆንም ቢያስለቅሰንም እንኳ ከእስራት የተፈታንበት ዕለት ስለሆነ እግዚአብሔር የሠራበት ቀን ይቺ ናት ብለን መድኃኒታችንን ስለማይነገር ስጦታው እናመሰግነዋለን፣ እናመልከዋለን። በዚህች ቀን ጌታችን መከራ ሥቃይ መቀበሉ ቢያስለቅሰንም ቢያሳዝነንም ስለኛ የከፈለውን ዋጋ ቢያሳዝነን እንኳ ከሥራት የተፈታንበት ከጥልቁ ወደ ብርሃን የወጣንበት ከጨለማ ወደ ብርሃን የወጣንበት ከዲያብሎስ ግዞት ነፃ የወጣንበት የዕዳ ደብዳቤያችን የተቀደደበት ስለሆነች፣ በዚህ ዕለት በዚህች ቀን ሐሴትን ደስታን ልናደርግ ይገባል። ጌታችንን ልናመሰግነው ይገባል። ሁሉ ኀጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏችኋል ተብሎ በሮሜ ምዕራፍ አምስት ቁጥር 33 ላይ እንደተጠቀሰ የሰው ልጆች ሁሉ ጽድቅ ርቆን በግዞት ውስጥ ሳለን ከሰማያ ሰማያት ወርዶ በመስቀል ተሰቅሎ ደሙን አፍሶ የጥልን ግድግዳ ሰብሮ ከኀጢአት ባርነት ነፃ ያወጣን መድኃኔ ዓለም። በእውነት ይክበር ይመስገን። በነፃነት ልንኖር ክርስቶስ ነፃ ወጣን፤ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ተብሎ በገላትያ ምዕራፍ አምስት ቁጥር አንድ ላይ እንደተጠቀሰው ይህ ቃል ለእኛ ቢነገረንም እንኳ መድኃኔ ዓለም በመስቀል ላይ ተሰቅሎ ነፃነቱን ቢሰጠን ሰላሙን ቢሰጠን ፍቅሩን ቢሰጠን ጸንታችሁ ቁሙ ብለን እንደገና በባርነት ቀንበር እንዳንያዝ ቢነገረን፣ የሚያሳዝነው ግን መድኃኔ ዓለም በመስቀል ላይ ስለ እኛ ሞቶልን ሳለ ነፃነታችንን ሰጥቶን ሳለ ግን አሁንም በኃጢአት ቀንበር ሆነን የሞተልንን ፈጣሪያችንን እያሳዘንነው ነው። ዛሬ እንደ አይሁዳውያን ጌታችንን በመስቀል ላይ ባንሰቅለው በችን ካር ባን ወጋው። ተመልሰን በኃጢአት ቀንበር አትያዙ ብሎ ጌታችን ነፃነታችንን ሰጥቶን ሳለ ዳግም በኃጢአት ስንመለስ፣ ዳግም ወንድም ወንድሙ ሲገል፣ ለወንድሞቻችን ነፍሳችንን አሳልፈን መስጠት ሲገባን እኛ ግን ነፍሳቸውን እየነጠቅን ዛሬም ጌታችን በመስቀል ላይ ስንቶቻችን ሰቅለነው ይሆን? ዛሬ ስንቶቻችን ጌታችንን በድለን አሳዝነ ነው ይሆንን? እርሱ ከሰማያ ሰማያት ወርዶ ኃጢአታችንን ለማጥፋት በደላችንን ለማጥፋት ነፃነታችንን ሊሰጠን በመስቀል ላይ ቢሰቀልልን፣ እኛ ግን ዛሬ ስንቶቻችን ነፃነታችንን ተጠቀምንበት? ዳግም በኃጢአት ባርነት ላለመያዝ ዳግም በኃጢአት ቀንበር ላለመያዝ ስንቶቻችንን የክርስቶስን ቃል ተቀብለን ይሆን? አስተውሉ። እርሱ ስለ እኛ ነፍሱን አሳልፎ ሰጥቶአልና በዚህ ፍቅርን አውቀናል። እኛ ስለ ወንድሞቻችን ነፍሳችንን አሳልፈን እንሰጥ ይሆንን? ጌታችን ነፍሱን አሳልፎ የሰጠ እኛም ለወንድሞቻችን ነፍሳችንን እንድንሰጥ ነበረ። ነገር ግን ዛሬ በዘመናችን እንኳ ነፍሳችንን አሳልፈን ልንሰጥ ማነው? ወንድም ወንድሙ ላይ ያልተነሳ ስንቶቻችንን ዛሬ በዘመናችን እየተወጋጋን እየተበዳደልን እየተገዳደልን ያለነው ዛሬ እየተከፋፈሉ በሃይማኖት በዘር በጎሳ እየተከፋፈልን እየተዋጋን እየተገዳደልን ያለነው ከሌላ ጋር አይደለም ከወንድሞቻችን ከእህቶቻችን ጋር ነው ወንድም ከወንድሙ ጋር ነው ጦርነት የጀመረው የእግዚአብሔር ቤተሰቦች ታዲያ ጌታችን ምን ይለን ይሆን ጌታችን ስለ እኛ በመስቀል ላይ ተሰቅሎ ከባርነት ወደ ነፃነት አውጥቶን ነፃነትን ቢሰጠን ጸንታችሁ ቁሙ ቢለን ወደ ባርነት ቀንበር ደግማችሁ አትያዙ ቢለን ገላትያ አምስት ቁጥር አንድ ላይ እኛ ስንቶቻችን ታዲያ ይህንን አድርገን ይሆን? እየተገፋፋን እየተገዳደልን ኃጢአትን ደግመን ደጋግመን እየሠራን ጌታችንን ስንት ጊዜ አሳዝነነው ይሆን? አስተውሉ። የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገው ሲያጣ አይቶ ያልራራለት ማንም ቢሆን የእግዚአብሔር ፍቅር ከእርሱ እንዴት ይኖራል? ይላል መጽሐፋችን በዮሐንስ ወንጌል ምዕራፍ ሶስት ላይ አስተውሉ። እውነት ነው። ገንዘብ ያለው ወንድሙም የሚያስፈልገውን ሲያጣ አይቶ ያራራለት ዛሬ እኛ ሀብት ንብረቱ ኖሮን ወንድሞቻችን እህቶቻችን ሲራቡ፣ ዛሬ እኛ ገንዘብ ኖሮን በመኪና እየሄድን ዛሬ እኛ ገንዘብ ኖሮን ቤታችን ሙሉ ሆኖ እህቶቻችን ወንድሞቻችን ግን የሚያደርጉት ጫማተው ባዶ እግራቸውን ሲሄዱ ተመልክተን ካልራራን፣ በእውነት የጌታችን ፍቅር ከእኛ እንዴት ይኖራል ብለን እናስባለን። ይህንን መጽሐፍ ቅዱስ ነው የሚለን። ዛሬ እግዚአብሔር አምላክ የሀብት ጸጋ የሰጠን ሰዎች ለእህቶቻችን ለወንድሞቻችን፣ እህቶቻችን ወንድሞቻችን ስንል በስጋ ለተወለዱን ብቻ አይደለም። ለወንድሙ ያራራለት የሚለው መጽሐፍ ቅዱሳችን በስጋ ለተወለዱ ብቻ አይደለም። በምድር ላይ የአዳም ዘር ሁሉ ወንድማችን ናቸው። እነዚህ ሁሉም ለነዛ ያራራ ቢኖር የእግዚአብሔር ፍቅር እንዴት ይኖራል ይላል። ልጆቼ ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። እውነት ነው። በቃል ብቻ እወድሃለው እወድሻለው ምን ዋጋ አለው? ወንድሙን ከአጠገቡ ያለው ወንድሙን በአንደበቱ ብቻ ሳይሆን ከልቡ ያልወደደ ሰው እግዚአብሔር አምላኩን እወደዋለሁ ቢል ያላየውን በመጽሐፍ ቅዱስ የተማረውን አምላኩን እወድሃለሁ ቢለው ይህ በፈጣሪ ላይ እንደ መዘባበት ነው። ምክንያቱም በሥጋ ያለውን ከጎኑ ከአጠገቡ ያለውን ወንድሙን ከልቡ ያልወደደ ሰው ፈጣሪን ወዳለው ቢል የማይታሰብ ነገር ስለሆነ፣ በእውነትና በሥራ እንጂ በቃልና በአንደበት አንዋደድ። የእግዚአብሔር ቤተሰቦች በቃልና በአንደበት አንዋደድ። ስለዚህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት ማለት አትጀምሩ። እነዚህ ድንጋዮች በአብርሃም ልጆች ሊያነሳለት እግዚአብሔር እንዲችል እላችኋለሁ ተብሎ በዮሐንስ ወንጌል ምዕራፍ አምስት ላይ እንደተጠቀሰ ጌታችን ራሱ እንዳለን ለንስሐ የተገባ ሕይወት ይስጠን፣ እንደ ቸርነቱ ይማረን ተዋዶሕ ሃይማኖታችንን ይጠብቅልን። አጽራረ ቤተ ክርስቲያንን ያስታክስልን። ሀገራችን ኢትዮጵያን ወደ ቀደመ ክብሯ ይመልስልን። ሰላምን እተውላችኋለው፣ ሰላሜን እሰጣችኋለው። እኔ የምሰጣችሁ ሰላም ግን ዓለም እንደሚሰጥ አይደለም። ልባችሁ አይታወክም፣ አይፍራ ብሎ ጌታችን እንዳለን እውነት ሰላማችንን ይስጠን። አባቶ ሆይ ሀገራችን ኢትዮጵያን ከዘራ ዙሪታን ታውጣት ወደ ቀደመ ክብሯ መልስልን፣ እያልን ስለ ሀገራችን ኢትዮጵያ ልንጸልይ ያስፈልጋል። ስለ ሃይማኖታችን ብሎም ደግሞ ስለ ዓለማችን ልንጸልይ ያስፈልጋል። ስለ ቤተ ክርስቲያን እንጸልይ። ከዚህ አሁነ ካለንበት በሃይማኖት ከተከፋፈልንበት ዘመን እርሱ ያወጣን ዘንድ ወደ ቀደመ ፍቅራችን ይመልሰን ዘንድ ልንማፀን ያስፈልጋል። ስለዚህ ዛሬ የምናከብረው ጥቅምት 27 ቀን መድህን ዓለም ክርስቶስ ስለ እኔና ስለ እናንተ ሲል የከፈለውን ዋጋ እኛን ለማዳን የሰራውን ሥራ የምናከብርበት እንዲሁም ደግሞ ጌታችንን የምናመሰግንበት ዕለት ነው። ያንን እያሰብን ማሰብን ብቻ ሳይሆን የምናመሰግንበት ዕለት ነው። ጌታችን እኔና እናንተን በዚህች ቀን ዓለምን የማዳኑን የቤዛነት ሥራ የሠራበት ቀን ብትሆንም በዕለተ ዓርብ ያደረገልንን ስለ እኛ ስፍር ቁጥር የሌለውን መከራውን የምናስብበት፣ ለአምላካችን ምስጋና ውዳሴን የምናቀርብበት ዕለት ነው ይህ ዕለት። ስለዚህ ጥቅምት 27 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥንተ ስቅለቱን የምናከብርበት ዕለት ነው፣ ወይም ደግሞ የስቅለት በዓሉን የምናከብርበት በዕለት ዓርብ ጌታችን ስለ እኔና ስለ እናንተ የተቀበለውን መከራ ሥቃይ የምናስብበት ዕለት ነው። ለምንድን ነው የምናከብረው ካልን፣ በዚህ ምክንያት ነው። መጋቢት ሃያ ሰባት ቢሆንም ወደዚህ የተቀየረበትንም ምክንያት ተማምረናል። ታዲያ በዚህ ዕለት በቤተ ክርስቲያን በመገኘት መድኃነ ዓለምን እየተማፀንን ዓለምን ለማዳን የተቀበለውን መከራ በማስታወስ እርሱን ደስ የሚያሰኝ ሥራን እየሠራን በዓሉን በድምቀት ማክበር ይገባናል። ያስተማረን የመከረን የገሰጸን እግዚአብሔር አምላካችን እየተመሰገነ ይሁንልን። አሜን።